ስለዚህ ጌታችን በአህያ መቀመጡ ለምንድን ነው? ዘመነ ሰላም ነው ለማለት ትፈልጉ። ዘንባባ ሚስጥራ ነው። ዘንባባ እሳት አይበላውም፣ ዳርዳሩ ለብልቦ ነው የሚተው። እኛ ዘንባባ ግንባራችን ላይ የምናስርበት መሰረታዊ ምክንያት ዘመኑ የሰላም ዘመን ከሆነ ከዚህ የሚሞት ሰው ካለ እግዚአብሔር ፈቅዶለት ቀኑ ከሆነ ያለ ፍትሀት ይቀበራል ማለት ነው። ለማወጅ ዘንባባውን ሰንጥቀን ጭንቅላታችን ላይ እናስራለን እንግዲህ ሆሳዕና ትልቅ ቤተክርስቲያናችን የአብይ ጾም የመጨረሻው ሳምንት የሆነው ህማማት ከመግባቱ በፊት ያለው ጊዜ ሆሳዕና ይባላል። የአብይ ጾም ስምንተኛው ሳምንት ቅዱስ ያሬድ እንደሰየመው ሆሳዕና ይባላል እና ሆሳዕና በዓል በቤተክርስቲያናችን በማህሌት በቅዳሴ እንዲሁም ደግሞ ስጋው ደም በመቀበል በዓሉ እናከብራለን። የሆሳዕና ቀን በዓሉ ከሌሎቹ ክብረ በዓላት አከባበር ሁኔታ ይለያል። ይህን ቅዳሴ አገባቡ ራሱ ዲያቆናት የሚገቡበት ከዚህ በፊት በምስራቅ በርና የሚገቡት አሁን ግን በብብሊቶ ቤቱ በመቅደስ ፍላይታር ይገባሉ እና የሰላም ንጉስ፣ ወደ ቤቱ ይግባ ይባ ንጉሰ ሰላም ይባ ንጉሰ ንጉስ ይባላል እና ንጉሰ ነገስት የሆነው ንጉሰ ሰላም የሆነ አምላካችን እግዚአብሔር ይግባ ይላል እና በዚህ መሰረት በጣም ስርዓቱ ልዩ በሆነ መንገድ በዓሉ ይከበራል። የሆሳዕና በዓል ማለት ነው። እንግዲህ የሆሳዕና በዓሉ እንደምናቀው የጌታችን የሱስ ክርስቶስ ጅራፍን አንስቶ በቤተ መቅደስ እርግብና የተለያዩ ነገድ ሽርጥ ማን ይሄ ሸቀጣ ሸቀጥ የሚነግዱትን ነጋዴዎች ጅራፍ እየገረፍ ያስወገደበት እና ቤቴ የጸሎት ቤት ይባላል ያለበት። ስለዚህ ያ ቀን በቤተክርስቲያናችን መቅደሱን ያጸዳበት በመቅደሱ አልባሌና አላግባብ የሆነ ንግድ ስራ ሲሰሩ የነበሮች የነበሩትን ጅራፍ አንስቶ የገረፈበት እንግዲህ ጅራፉ የስልጣነ መለኮቱ ምሳሌ ነው። አላግባብ የሆኑ ሸቀጦች ማለት በእግዜር ቤት የማይገቡ ንግዶች፣ የማይገቡ ስራዎችን ያስወገናበት ነው። ይሄ ለህንፃው ለቤተ መቅደሱ ነው። ወደ እኛ ህይወትሙ ስናመጣው እኛ እግዚአብሔር መቅደስ ነን። እኛ በእግዚአብሔር ቤተ መቅደሱ አላግባብ ምንሰራቸው በውስጣቸው ሰውነታችን አሉ። እሱ በስልጣኑ ጅራፍ ገፍፎ ካወጣቸው ብዙ ጎንጀሎች ይወጡብናል። ከዛም ያለ ኛ የእናንተ ኮ ሰውነት እኮ የእኔ ቤተ መቅደስ ነው፣ የጸሎት ስፍራ እንጂ የአድማ የተንኮል የዘረኝነት አይደለም። ለምን እንዴት አደርጋላችሁ ብሎ ጅራፉን ያነሳል ማለት ነው። ጅራፉሲያን ሳን ስለዚህ፣ በቤተ ክርስቲያናችን ሆሳዕና በዓል የሚከበረው በቤተ መቅደሱ በቤተ ክርስቲያን ተሰብስበን ቃል እግዚአብሔር እየሰማን ስብሐተ ነግህ ደርሶ በማህሌት በቅዳሴ በዓሉን እናከብራለን። ከሌሎቹ ክብረ በዓላት ልዩ የሚያደርገው ቅዳሴ፣ ሰዓታቶች ብቻ ሳይሆን ጸሎተ ፍትሀት ራሱ የቁም ፍትሀት ደግሞ ይደረግልናል። ምክንያቱም ከዛ ቀጥሎ ያለው ሰሙነ ሕማማት ስለሆነ፣ በሰሙነ ሕማማት ደግሞ ስብሐተ ነግህ የሚባል የለም፣ ስርዓት ተክሊል የለም፣ ክርስትና የሚባል ነገር የለም፣ ጸሎተ ፍትሀት የሚባል ነገር የለም። እነዚህ ሁሉ ጸሎቶች ሁሉ አይደረጉም፣ በዛ ጊዜ ማለት ነው። ስለዚህ የሚደረግ አለ በሰሞነ ሕማማት የሚሞት ሰው ካለ ፍታት ቀድሞ የሚደረግለት በሆተ ዕለተ ሆሳዕና ነው። ስርዓቱ ልዩ ነው። ከግብረ ሕማማት የሚነበብ አለ። የሆሳዕና ምንባብ የሚባል ተነቦለት ከክርስቲያን ወገኖች በዚች ሰው ነት እኮ የሚሞት ሰው ካለ ነፍሱ አለ ተብለዋል። ስለዚህ የሚሞት ሰው ካለ እግዚአብሔር ፈቅዶለት ቀኑ ከሆነ ያለ ፍታት ይቀበራል ማለት ነው። ለምን የቁም ፍታት ተደረገልን ማለት ነው። በቁማቸው ስለዚህ ለመጀመሪያ ጊዜ

አያውና ወንጭላይቱን ይዛችሁ እንሆ አንዳች ሰው ቢጠይቃችሁ ለጌታ ያስፈልጉታል ብሎ መሰረት አህያና ላይቱን ይዞ ወደ ጌታ ኢየሱስ ክርስቶስ አህያ የቡሊ የኦሪት ምሳሌ ናት። ውርንጭላ ደግሞ የህገ ወንጌል ምሳሌ ናት። ስለዚህ ሁለቱንም ለምን የመጡት የህገ ኦሪትም የህገ ወንጌል መስራችሁ ሰራይ ሕግ ማለት ነው። ኢየሱስ ክርስቶስ እሱ ነው፣ ዓለማት ያመጣው እሱ ነው፣ የሚያሳልፍ እሱ ነው ስለዚህ እሱ ስለመጣ ማሳያው በዛ ምክንያት አህያ ነው ርጭ ላይ መጥተዋል። ለምንድንነው አህያ የሆነው ለምን ፈረስ አልሆነ ካልን አህያ የሆነበት ምክንያት በእኛ ሀገር እንግዲህ አህያ በጣም ያው የንቀት መገለጫ ነው። የምትናቅ ነገር ናት፣ ክብርም የላትም ግን በሌሎች ዓለማት እንደዛ አይደለም። ለምሳሌ በአሜሪካ የምርጫ ውድድር አንዱ ምልክት አህያ ነው። በእኛ ሀገር ግን አህያ ያላትን ቦታ ያው እንደ በድባት አለን እንቀጠቅጣታለን፣ ምናምን። ግን በብሉይ ኪዳን ዘመን እግዚአብሔር አምላክ ደግሞ ግፍ እንዳንሰራም ሲል የበለዓም አህያ አፋውን አፍዛ እንደተናገረች ማለት ነው። እና አህያ የሆነበት ምክንያት እስራኤላውያን በአህያ ሲቀመጡ ዘመነ ሰላም መሆኑ ያሳያል። ዘመነ ፀብ ሲሆን ደግሞ ማለት የጠብ የጦርነት ዘመን ከሆነ ደግሞ በፈረስ ይቀመጣል። ስለዚህ ጌታችን በአህያ መቀመጡ ለምንድን ነው? ዘመነ ሰላም ነው ለማለት ትፈልጋል። አንደኛው ይሄ ነው። ሁለተኛው ባህያ የተቀመጠ ሮጦ አመልጥ፣ አሳዱ ደግሞ አያይዝ። እናንተም ከፈለጋችሁኝ አልታጣም፣ ካልፈለጋችሁኝ አልገኝም፣ ከፈለጋችሁኝ ታገኙኛላችሁ። ልካሁን ባህያ ሚሄድ ሰው ሮጦ ለመያዝ ምን ያስቸግራል? አያመልጥም። በፈረስ የሚሄድግን ስለሚጋልብ ያመልጣል። እናንተም ከፈለጋችሁኝ አልታጣም ሲል ከዛ ምን ነሱ ጨርቃቸው አጠፉለት እንኳን ለአንተ ለተቀመጥክባትም ማህያ መሬት መርገጥ አይገባትም ሲሉ እና ጨርቅ የተነጠፈበት እንደሚለሰልስ ሁሉ እስ አንተም የማትቆረቁር ህግ ሰራህል፣ ሲሉት የማትቆረቁር ህግ ምንድናት? እግዚአብሔር አምላክን በፍጹም ልብ ፍጹም ሀሳብ ውደድና ባልንጀራ እንዳሳድገው ውደድ። ይህንን ያደረገ ሰው የህግ ሁሉ ምንድነው ፍጻሜ ነው። ጳውሎስ እንደተናገረው ሐዋርያም ሀራሴ ወንጌል የወንጌል ገበሬው ቀባጭ ጭርቃን ፍቅር ከሌለኝ እኔ ከንቱ የፈለገ ቢሰበክ የፈለገ ሙት ብታት ብናስ የፈለገ ገቢረ ተአምራት ብንሰራ የፈለገው ነገር ብንሰራ ፍቅር ከሌለ ከንቱ። ስለዚህ ህጎች ሁሉ በምን ይፈጽማሉ? በፍቅር ይፈጽማሉ። ያንን ለመግለጽ በአህያ ላይ ጌታችን ተቀመጠ ማለት ነው። ምሳሌነት አለው ይሄ የዮዲት መጽሐፍ የዮዲት ላይ እንደምናገኘው በሰማንያ አንዱ መጽሐፍ ስ ላይ የምናገኘው መጽሐፍ የዮዲት ሆሎፎርኒስ የተባለ እስራኤልን ጠላት ድል ነሳ፣ ስትመለስ የመጣችው በፈር በአህያ ላይ ተቀምጣል። ዘመነ ሰላም ሆነ ማለት በዛ ላይ ዘንባባ ይዛለች። ዘንባባ የሚያዘው ነገራችን ላይ ከዚህ የተነሳ ነው። አብርሃም ይስሐቅን፣ ይስሐቅ ያዕቆብን ሲወልዱ ዘንባባ ይዘዋል። የምስራች ለማለት ነው። ያው አብርሃም አርጅቷ ለም ይስሐቅን ይወለደው የምስራች ለማለት ነው። ሁለተኛው እስራኤላውያን ከግብፅ ሲወጡ ዘንባባ ይዘዋል። ሶስተኛው ደግሞ አሁን እንዳልነው ኮሎፎርኒስን ድል ነስታ የእስራኤልን ጠላት ዮዲት የተባለችዋ ጸውም ጸሎት ሶስት ቀን ያዞልኝ ብላ በእግዚአብሔር ኃይል ድል ከነሳችሁ በኋላ የተመለሰችው ባህያ ነው። በዛ ዘንባባ ይዛለች እና በእስራኤላውያን ዘንባባ ከተያዘ የሰላም የፍቅር፣ የደስታ መገለጫ መሆኑ ማሳያ ነው። በዛ ላይ ዘንባባ ሚስጥር አሉ። ዘንባባ እሳት አይበላውም። ዳር ዳሩ ለብልቦ ነው የሚተው። ምን ለማለት ነው? ዘንባባ ትዕምር ተመዊ ነው፣ የድል አድራጊነት ምልክት ነው። ድል አድርጌ የመጠቻ ምስትራለም ዘንባባ የያዘችው የወዴት እንደዚሁ ጣላታችሁ እንዲያቢኖስን ድል አድርግላችኋሉ፣ ድል ነስችኋለሁ ሲማ፣ ጌታችን ዘንባባን እንደዚ ያደረገበት ምክንያት ያ ነው። ዘንባባ ዳርዳሩ ዳሩና ለም እሾሃማ ነው። ልክ እነዚህ የእኔ ባህሪው አይመረመርም፣ ሲል አይመረመርም። አንዳንድ ጊዜ እንደውም ምን ይባላል ቴምር ቴምር ልዑል ነው፣ ክርስቶስም ልዑለ ባህሪ ነው ለማለት ነው። ያው ዘንባባ በነገራችን ላይ ቴምር ኬት ነው የሚወጣው ከዘንባባ ነው። በነገራችን ጽኑ ነው። አንዳንድ ጊዜ ደግሞ የወይራ ቅጠል የወይራ ደግሞ ሲሆን ምን ለማለት ነው? ወይራ ጽኑ ነው። እሱም ጽኑ መከራ ለመቀበል ለማሳየት ጽኑ ባህሪም ነው እግዚአብሔር አምላካችን እና በዘንባባ አድርጎ ሆሳዕና ባህርያ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየዘምሮ ለከተማ ገቡ ማለት ነው። ስለዚህ በአህያ ላይ የሆነው ዘመነ ሰላም መሆን ለማሳየት በፈረስ ሲቀመጥ ዘመነ የጸብ ዘመን ሆነ ማሳያ በሰላውያን ዘንባባ ደግሞ ምልክቱ ለዛ ነው። ለዚህ ነው እኛ ዘንባባን ግንባራችን ላይ የምናስርበት መሰረታዊ ምክንያት ዘመኑ የሰላም ዘመን መሆኑ ለማወጅ ዘንባባውን ሰንጥቀን ጭንቅላታችን ላይ እናስራለን። ዘመነ ሰላም መሆኑን ለማሳየት ማለት ነው። የሚላጥበትን ምክንያት መሰረታዊ ጉዳይ ለምደ ያው ጭንቅላታችን ላይ ስናስረው እናያይዘ ነው። ሁለት ነው፣ ደስም እያያዘ ማለት ስናያይዘ ማለት ዘንባባ ይደረጋል። ከዛ ሰው ደግሞ ያው በዘ ልማድ ከዛ ኋላ ወደ ቀለበት፣ ወደ ተለያየ ቅርጻ ቅርጽ ነው እየቀየረ ይሄዳል። በዋናነት ግን ቤተክርስቲያናችን፣ ዘንባባ በግንባራችን ላይ ነው። ምክንያቱም በግንባር ሁሉ ነገር ግልጽ አለ የሚታየው በዚህ ነው። ምልክት ነው፣ አርማ ነው። ስለዚህ ዘመነ ሰላም ነው። ያ የመዓቱ ጊዜ አልፈዋል። ያ የመከራው ጊዜ አልፈዋል። ህገ ኦሪታችን የጫንቃ ጊዜ አልፋ በህገ ወንጌል ተተክታለች። የምትቆረቆሯ ህግ በማትቆረቆሮ ተተክታለች። የህያው ታሪክ ከውርጭ ጋር ተያይዞ ጌታችን ወደ ቤተ መቅደስ የገባበት ወደ ኢየሩሳሌም የገባበት ቀን ያቺ ቀን ቤተክርስቲያናችን በዚህ መንገድ በስ እና ልክ አሁን እኛ ያለንበት ሳምንት አሁን የፊት ለፊታችን እሑድ ሆሳዕና ነው። ግብፅ፣ ቱርክያ ነው፣ ሆሳዕና ነው። ያው ኤርትራ እንደምናቀው በቀሎ የተገምጠለ ነው፣ ሆሳዕና ነው ያገብት የሌሎቹ በምደበን ይለያል መሰል አሁንኛ በቤተ መቅደስ በምናገሩ ቅዳሴ ያስቀድሰን ዘንባባት በኢራቅ፣ በኢራን ያሉ ኦርቶዶክሶች እንመለከታቸው። ግብፅን ጨምረን በግብፅ ኦፊሻሊ ወጥተው በጎነና ማክበር አይችሉም። ያው ምክንያቱም እስላሚክ ስቴት ስለሆነ መንግስት ያንን ነገር ፈቃድ አይሰጥም። እነዚህ ማክበር አይችሉም። መቅደሳቸው ውስጥ ግን ያንን ያከብራሉ። ኢራን ላይ ግን ኢራን እንደውም ኢራቅ ከምት ኦርቶዶክሶች ይገኝ በጣም ይበዛሉ ሶሪያ ያሉትን ህንድ ያሉትን ብንመለከት ልክ እኛ ጥምቀት እንደምናከብሩ አህያ ከፍል ለፊት አድርገው ስዕለ ማርያም ይዘው ዘንባባ ይዘው ሴቶቹ በሙሉ የዘንባባ ልክ እንደዚህ ዝርጋፍ እንደዚህ ይዘው ሆሳዕና ብሎ ያከብራል። ባልወጣ ይ ያውም ኦፊሻሊ ነው የሚከበረው፣ ኦፊሻሊ ይከበራል።